እ ይህንን ጉዳይ እንዴት ነው የምናየው ነው ዋናው ጥያቄ። ጥያቄው መሆን ያለበት አንድና አንድ ብቻ ነው፣ ወጣቱ በጥቃቅና አነስተኛ አደራጅተን እንዴት መጓዝ አለብን የሚለው ነው። በአጠቃላይ ጉዳዩን ጠርንፈን ስንይዘው፣ ማለት የስብሰባው መንፈስ ስንሰበስበው፣ አንተን አምነን ኃላፊነት ሰጥተን ነበር። እስካሁን ግን ምንም ኃላፊነትን እየተወጣ አይደለም። አስምረንበት መሄድ የሚገባውን ጉዳይ ቢኖር ይህ ነው። አንተ እኮ አንጻራዊና የተመረጡ ቃላቶችን እየደጋገሙ ከማውራት በስተቀር ምንም ስራ አትሰራም? አካሄድህ ጥሩ አይመስለኝም። ጨርስን፣ እስካሁን ብዙ ተነጋግረናል። በእኔ በኩል ኃላፊነቱ ለሌላ ሰው ቢሰጥ እመርጣለሁ አይመስልህም ነው። አዎ፣ መልካም አዳሜ። እዚህ የተንፏቀቅሽ ኪራይ ሰብሳቢ ሆኖች ስትቀሪ የኔ በላይ ማንነት ደግሞ አሳያችኋለሁ። በላይ ያርግልህ። እኛ ግን አንፈልግህም። መልካም ትልቅ ቤት ትልቅ መኪና ይዤ እያንዳንድሽን ከጫማ በታች ካላደረግኩሽ እኔ በላይ አይደለሁም። ያርግል፣ ያርግል። ተሰማላችሁ? እዚ ወንበር እሺ። ሰላም፣ ያው መጨረሻው 35 አይደል እንካናገር። አቤት አላለፈን። አንቺ ግን አሳስሽ፣ ሱቁን ዘግቶ እኮ ነው አንቺን የሚከተለው፣ ከሀገር የምትወጣ እኮ ስለሚመስለው። እባክሽ አንቺ ደግሞ አቀልጅ። ግን አንቺ አያሳዝምሽም? ይሄ የተለመደውን ሰላምታ ትለዋወጥናል? ደግሞ ደሞ ነገር ይሻል። እኔም የሚዘው ቦይፍሬንድ ገና ሳየው የምደነግጥበት መሆን አለበት። እስኪ ስንት አመት ሆኖ ያየኛል? ሳየው መሄድ እኔ ግን አዝት በቅርብ ቀን ውስጥ አለመፈለግና የማይበርድ ፍቅር የተሰኘ አዲስ መጽሐፍ ባንቺና በሱ ዙሪያ ተጽፎ የሚቸበቸብ ይመስለኛል። ወይኔ ከቤተሰቦቹ ጋር እንዴት ነው ተግባብቶ የሚኖር? እኔማ በሷ ፍቅር የተነሳ ካለ እንቅልፍ ኪኒን የሚተኛም አይመስልህም። ቆይ ቆይ ቆይ አንቺ ምን አይነት ወንድ ነው የምትወጂ? ገና ሳየው የምትደነግጥ። እንዴ? ቆይ ሴጣን መስሎ መቶ ቢያስደነግጥሽስ ምነው አንቺ? ኧረ በስመ አብ በይ? እህቷ በጣም ኃይለኛ ነች። እኔ ራሴ በጣም ኃይለኛ ነኝ እና እሷ ዘላለም ዓለማዋን ቆማ ቀርታለችና አንዲት ጦቷ ያጎጠጎጠ፣ ዳሌዋ ያበጠ፣ ፀጉሯ ያደገ 18 ያለፋትን ኮረዳ አስሮ ማስቀመጥ ኢሰብአዊ ድርጊት አይደለም? አንቀጽ እህቷ በጣም ኃይለኛ ነች እኮ ነው እያልኩ ያለሁት። አንተ እስከ መቼ ነው ለሚኪ ብለህ እንደዚህ የምትሆን? ለሚኪ አይደለም ማናችንም ተልእኳችን መፈጸም አለብን። ስለ ተልእኮ አንቀጽ እኔ ጊዜ የለኝም

ሚስጥር መጠበቅ አለብሽ። ያው ሚኪ ሚኪ ነው፣ በወርቅ ላይ ያደገ የወርቅ ቤት ልጅ ነው። እንዴት ነው? ማን በማትችሉት ከቤተሰብ ነው እንዴ? የቀኝ እግርሽን አንስተሽ አንድ ብለሽ ብትቆጥሪ ከ20 ሜትር በኋላ ወርቅ ቤታቸውን ታገኛለሽ። ወርቅ ከሆነ ልጅ ጋር ዋናው ጉዳይ ትናንት አይቶሽ ደስ ብለሽዋል። ስለዚህም ልክ ዘጠኝ ሰዓት ላይ ኒመኒ ካፌ እንድትገኝ አዟል። ግልባጭ ለእሌኒ መስማማትሽን እዚች ጋር በፊርማሽ አረጋግጪልኛ። ሚኪ ጎልድ? አዎ። ሚኪ ምን ጎልድ፣ ብቻ ዳይመንድ አብንቺ። ወይዘሮ አደገኝት፣ በጣም እናመስግ። አትገርም አትገርም። ማንኛውም እንቅስቃሴ ስራ ነው። እንሂድ። ይልቆደንኪ፣ እንሂድ። የምንም ነገር ብትነላችሁ ይሄኛው የማሌዥያ ነው፣ ያኛው ደግሞ የኢንዶኔዥያ ነው። እዚህ ጋር የምታያቸው ያገር ውስጥ ናቸው። በነገራችን ላይ ሸሚዝህ ማርካለሁ። እዚህ ቤት የምታያቸው ነገሮች በጠቅላላ ማርካላቸው። ለሴት ልጅ መብት ምን እንደሚል ታውቃለህ? የማታውንማ ንኝ የማመጣው ከስራ ስወጣ የጧቱን ሰራተኛ ናት የምታመጣው። የአንቺን ነገርማ ማታ እንደ ደንቡማ ለህጻን ልጅ እስከ ስድስት ወር የናጡት ነበር። እረ እባክሽ ለምዶታል ብትመጪም ጡትሽን ንክች የሚያደርግልሽ አይመስለኝም። አይመስለኛል የማትማር።